እንዴት አሉ! ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልብዎትን በሚያደርስ መልእክት አጅበን እናስተዋውቅሎ በ0995068772 ወይም በ ወይንም በ0112503 10 ይደውሉልን! ኑ አብረን እንስራ። ሐሳብ ሚዲያ ሁሉም ነገር ከሀሳብ ይጀምራል። ሰላም ጤና ይስጥልን፣ ውድ የሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን። ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። ሀሳብ ዴይሊ በየዕለቱ የሚነሱ አበይት ጉዳዮችን እዚህ ጠረጴዛችን ላይ ያመጠን ሰፊ ውይይት እናደርጋለን። ሀሳብ አስተታችንም እናንሽራሽራለን። እናንተ በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለ መልእክት መስጫ ሰጠናችን ላይ ታስቀምጡልን ደስ ይለናል። የሰብስክና ምክር ጫ ናችሁ ቤተሰባዊነታችሁ ሀይሌን እንግዲህ በዛሬ ዘነ የመጣ ነው። ዋነኛ ጉዳይ እንግዲህ በቀይ ባህር ጉዳይ በዚህ ሳምንት ያነሳናቸው ናቸው በርካታ ጉዳዮች አሉ። ይህንንም ጉዳይ እንግዲህ ጠቅላላ አድርገን ኢትዮጵያ ቀይ ባህር ላይ የሚያስፈልጓት ጉዳዮች አሉ። በቀጣይ ቀናቶች የባህር በር እንዴት ማግኘት አለብን። ኢትዮጵያ የባህር በርን ስጠይቅ ከዚህ በፊት የራሷ የነበረውን ቀይ ባህር የተነጠቀች በምክንያት ተገቢና ሕገ ባልሆነ ሁኔታ ነው። አሁን ላይ ደግሞ መላው ኢትዮጵያ ሕዝብ በአንድነትና በትልቅ አጀንዳ ይዞት የተነሳው የቀይ ባህር ጉዳይ ኢትዮጵያ ዳግመኛ ቀይ ባህር ማስመለስ አለባት። ቀይ ባህር ላይ የመወሰን አቅማችንን ደግሞ ማሳየት አለብን በሚለው ጉዳይ ላይ ከሳምንቱ ከተነሳሱ ጉዳዮች ላይ ዋና ዋናዎቹ መራርጠን በሰፊው ውይይት የምናደርግ ነው የሚሆነው። የዛሬውን ፕሮግራም ዮርዳኖስ እና በረከት አብራችን የምንቆየው። በረከት እንዴት ነው? በቅድሚያ እንኳን ለደመራ በዓል እንኳን በሰላም አደረሰ። ዛሬ እንግዲህ የደመራ በዓል ነው፣ ነገ ደግሞ የመስቀል በዓል ነው እና ለእምነቱ ተከታዮች በዓሉን ለሚያከብሩት እንኳን አደረሳችሁ እያልን የዛሬ ዋነኛ ጉዳያችን የሚሆነው እንግዲህ እንደምናውቀው በዚህ ሳምንት በሰፊው አነሳ ነው ጉዳይ ነበረ ትልቁ ጉዳያችን እንግዲህ ቀይ ባህር ነው። አሁን ላይ ህዳሴን ጨርሰን ወደ ቀይ ባህር ዞረናል እና ቀይ ባህር ላይ በትልቁ እየሰራ ነው። ህዝቡም እየተንቀሳቀሰ ነው። ትልልቅ የሚባሉ ፖለቲከኞች እንደዚሁም ትልልቅ ስለ ባህሩ ወይንም ስለሞ ስለ ቀይ ባህር ያጣንበት መንገዶች እና በዚህ ጉዳይ ላይ ሰፋ ያለ ጥናት ያደረጉ ሰዎች በተለያዩ ሚዲያዎች ላይ መግለጫ እየሰጡ ነው። እኔ እናንተም በሳምንቱ በትልልቁ ተወያይተናል። እንደው ኢትዮጵያ ቀይ ባህር ያጣችበት መንገድ ተገቢ አይደለም። አሰብን የተነጠቅንበት መንገድ፣ የራሳችንን ወደቦች ያጣንባቸው መንገዶች ህጋዊ ባልሆነ ሂደት ነበረ። አሁን ላይ ግን በዛ ህጋዊ ሂደት የተነጠቅነውን ነገር የማስመለስ መብት እንዳለን አውቀናል ዛሬ ላይ ትውልዱ ነቅቷል። በረከት ያለፈው ትውልድ ቀይ ባህር ሲባል ምንም ነበረ የማይመስለው ውሃ እንደው ያለፉ መሪዎችም እንዳሉት ከሆነ ቀይ ባህር ለግመል ማጠጫ የሚመስለው ህዝብ ነበረ። ነገር ግን ቀይ ባህር ለኢትዮጵያ ህዝብ ምን አይነት አስፈላጊና ምን አይነት አቅም እንዳለው አሁን ላይ ማየት እንችላለን። ምክንያቱም ቆም ብለን ስናስብ ለጅቡቲ ወደብ ክራይ የምናወጣቸው ገንዘቦችን ተመለከትን፣ የራሳችን የባህር በር ስለሌለን ምን አይነት የባህር ላይ እንቅስቃሴ የባህር ላይ ንግዶቻችንን በምን ያህል ደረጃ እየተስተጓጎሉብን፣ ወደብ ላይ በርካታ ችግሮች እየደረሱብን ስንመለከት ኢትዮጵያ አሁን ላይ ቀይ ባህር ያስፈልጋታል የሚለው ጥያቄ በሰፊው ተነሳ። ጠቅላይ ሚኒስተር ዶክተር አብይ አህመድ ከአምስት ዓመት በፊት ያነሱት አጀንዳ ነው። ነገር ግን ሲወርድ ሲዋረድ ከተለያዩ ሀገራቶች የዲፕሎማሲያዊ መንገድ ስንሄድ፣ በተለያዩ እንቅስቃሴዎች ስንሄድ ዛሬ ላይ እዚህ ላይ ደርሰናል። የህዝብ ጥያቄ ሆኗል። ከዚህ በፊት ይነሱ የነበሩት በመንግስት ባለስልጣናትና በመንግስት ብቻ ሲነሳ የነበረ ጥያቄ አሁን የትውልድ ጥያቄ ሆኗል። ከህዳሴ ወደ ወደብ የሚለው ትልቁ ጥያቄ እየተነሳ ነው እና በቀጣይ ጊዜያቶች ኢትዮጵያ የባህር በር ለማስመለስ ዲፕሎማሲያዊ መንገዷን እያስኬደች ነው። የሰላም ስምምነቶችን ሰጦ መቀበል በሚባለው መርህ፣ እንደዚሁም ቀይ ባህርን ብናገኝ የምናገኛቸው ጠቀሜታዎች፣ የኢትዮጵያስ ቀይ ባህር ላይ ያላት ጠቀሜታ፣ እንደዚሁም ለቀይ ባህር የምትሰጣቸው አገልግሎቶች ከዚህ በፊት አንስተነዋል በሰፊው። ኢትዮጵያ ቀይ ባህርን ብቻ ስትወስድ የምትሰጠው በርካታ ነገሮች አሉ። የባህሩን ሰላምና ደህንነት ትጠብቃለች። ከጎረቤት ሀገራቶች ጋር ሰጥቶ መቀበል በሚባለው መርህ ላይ በርካታ ትልልቅ የሚባሉ የኢትዮጵያ ኢንዱስትሪዎች ወይንም ደግሞ ተቋማቶችን በሼር ካምፓኒነት እስከ መስጠት ደረጃ ደርሰናል። ቀይ ባህር ምን ያህል እንደሚያስፈልገን የምናየባቸው መንገዶች እነዚህ ናቸው። አገሪቷ ላይ ያሉ የሚባሉ ትልልቅ እንደ አየር መንገድ እንደ ቴሌ ያሉ ካምፓኒዎችን በሼር ሰጠን። የባህር በር ማግኘታችን የሀገራችንን እድገት ያፋጥነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እየሄዱ በመንገድ በጣም ስልተ የሚባል መንገድ ነው። ቀይ ባህር ለኢትዮጵያ ሕዝብ ምን አይነት አስፈላጊ እንደሆነ በተለይ የባህር በር ለጂኦፖለቲካ ለኢኮኖሚ፣ ለእድገትህ፣ ለህዝብ መሰረተ ልማቶች ፍሰታችን በጣም አስፈላጊ ከመሆኑ የተነሳ ሀገሪቷ ላይ ያሉ የሚባሉ ትልልቅ ካምፓኒዎችንም እስከ መስጠት ወይም ሼር ካምፓኒ እስከ መግባት ያሰብንባቸው ቅዶች አሉ። እነዚህ ቅዶች የኢትዮጵያን ተጠቃሚነት ከፍ የሚያደርግ ነው። ኢትዮጵያ በቀጣይ ጊዜያቶች የራሷን እድገት የምታመጣው ባህር ሲኖራት ነው። መቶ ሰላሳ ሚሊዮን ያላት ሀገር የፖለቲካ የኢኮኖሚ እድገቷ ከጊዜ ወደ ጊዜ ከፍ እያለ ነው። ጂኦፖለቲካውንም ስንመለከተው ቀጠናው ላይ ያለው ሂደት በጣም እየሰፋ ከጊዜ ወደ ጊዜ የጨመረ ነው እና መቶ ሰላሳ ሚሊዮን ህዝብ የባህር በር የለውም ብለን ስንመለከት በጣም ኖር የሆነበት ጉዳይ ነው፣ እና የኢትዮጵያን ጥያቄዎች የተለያዩ ሀገራቶችም እየደገፉ ነው። ጎረቤቶቻችንም እንደሚያስፈልገን አሁን ላይ እየገባን ያሉበት ሂደት ነው እና አንደው በረከት፣ ቀይ ባህር ለኢትዮጵያ ምን አይነት አስፈላጊነት አለው ትላለህ? እውነት ነው ቀይ ባህር ምን ያክል ለሀገር ኢኮኖሚያዊ እንዲሁም ቀጠናዊ ተሰሚነትን እንደሚጨምር በደንብ እንመልከተው። የመጀመሪያው የኢትዮጵያን የንግድና የትራንስፖርት ወጪን መቀነስ ያስችላል። ይሄ ማለት ኢትዮጵያ የቀይ ባህርን ካገኘች የምታደርገው ግብይቶችም ወጪ ገቢውም በሙሉ ይቀንሳል። ምክንያቱ ኢትዮጵያ ለጅቡቲ የምትከፍለውን የወደብ ኪራይ፣ የአገልግሎት ኪራይ፣ ምልልስ እነዚህም በሙሉ ብሮክራሲዎች ከት ስለሚያደርግ ቀላልና ቀልጣፋ የተባለ የንግድ ስርዓት ይኖረናል። ይሄ ደግሞ የሀገር ኢኮኖሚን ካለበት ከፍተኛ ጊዜውን ያልጠበቀ አንዳንዱም እንደውም ከሚታሰበው በላይ ቀደም ብሎ የሚመጡ ግሽበቶችን መቆጣጠር ያስችለናል። ይሄንን ለሀገር ወጪ ቅነሳን በጣም ትልቁን ድርሻ ይወጣል። ሁለተኛውም መንግስት በዚህ በትራንስፖርት ዘርፉ ላይ ወደ ሀገር በማስገባት ሂደት ውስጥ ከወደብ ኪራይ ጀምሮ የሚከፍላቸው ገንዘቦች እያንዳንዱ ፋይናንስ ሪሎኬት መደረግ ይችላል ብዙ አንገብጋቢ ጉዳዮች አሉብን ሁለት ቢሊዮን ዶላር በኢትዮጵያ ውስጥ ስንት መሰረተ ልማቶችን ይሸፍናል ከመጠጥ ውሃ እንዲሁም ከመንገድ ከትራንስፖርት ብዙ ነገሮቻችን ከቨር ማድረግ የምንችልበት ነው ይሄ እንደ ሀገር ትልቅ የተባለ ፓርትን መሸፈን የሚችል ነው። ሁለተኛው የኤክስፖርትና የኢምፖርትን ሂደት ማፋጠን ይችላል። በሰው ወደብ ውስጥ ስትጠቀም እያንዳንዱ ኤክስፖርትም፣ ገቢም፣ ወጪም በዛ ሀገር ስር ነው የሚያርፈው። የዛን ሀገር ፕሮሰስ እንደገና ደግሞ ሁለተኛ የኢትዮጵያ ስለዚህ እያንዳንዱ ወጪ የምናደርጋቸው አብሶ ኤክስፖርት ላይ የምንሰራቸው የምናወጣቸው እንደ ሀገር ምርቶች በቀላሉ በፈጣን ቀጥታ መጫን ያስችለናል። የወደብ አገልግሎት በግላችን ካለ ይሄ እንደ ሀገር በጣም ወሳኝ የሚባል ሚና ይጫወታል። ሸቀጣሸቀጦች፣ ሰዓታቸውን፣ ቢሮክራሲያቸውን እነዚህን ሁሉ ነገር አሳልጠው መሄድ ከተቻሉ የሀገር ኢኮኖሚ ቀጥተኛ የሚባል ተጠቃሚነት ጂዲፒያችን ላይ የሚታይ ለውጥ ማስመዝገብ ያስችለናል እንዲሁም የውጭ ኢንቨስትመንትን መሳብ እንችላለን። የውጭ ኢንቨስትመንትን እንዴት መሳብ እንችላለን የሚለው ነገር እንመልከት። ኢትዮጵያ የግሏ የሆነ የባህር በር ካላት ኤክስፖርት ቀላል ነው የሚሆነው ምክንያቱም ያመረትነውን እስከ መርከቡ ድረስ ማድረስ እንችላለን። አሁን ግን እኛ ካመረትን በኋላ እንደገና ሌላ ሀገር ገብቶ እንደገና ደግሞ ተጓጉዞ እንደገና የዛ ሀገርን ደግሞ የጉምሩክ ስርዓትን አልፎ ነው የሚደርሰው ወደ መርከቡ። ይሄንን ስርዓት ተጨማሪ ወጪዎችን መቀነስ ከቻለን፣ የውጭ ኢንቨስተሮች በከፍተኛ ሁኔታ ወደ ኢትዮጵያ ይሳባሉ። እንዲሁም የኢትዮጵያ ምርቶች በዓለም ገበያ ተወዳዳሪነታቸው ይጨምራል። ምክንያቱም እስቲ አንድ ቡናን ከኢትዮጵያ እስከ ዓለም አቀፉ መሸጫ ድረስ ብንመለከተው መሀል ላይ የጅቡቲ ሰንሰለት አለ፣ የጉዞ ክፍያዎች፣ ቀንድሌዎች፣ እያንዳንዱ ነገሮች በሙሉ ታሳቢ ተደርገው ነው ዓለም አቀፍ ገበያ ላይ ተወዳዳሪ ውስጥ የምንገባው። እንደዛም ሆኖ ነው እስከዛሬ ድረስ ትርፍ እያገኘን ያለ ነው። አሁን ግን ቀጥታ ማድረስ ከቻልን ወጪ ቀነሰን ማለት ነው። ሞር ተወዳዳሪነታችን እየጨመረን የሚሄደው እንደ ሀገር ኢትዮጵያ በዚህ ዘርፍ ላይ በደንብ አድርጋ መንቀሳቀስ የምትችለው የባህር በር ማግኘት ስትችልና ስትችል ብቻ ነው። ለዚህ ኢትዮጵያውያን የግድ የሆነውን የራሳችን የሆነውን በታሪክ ስህተት ያጣነውን በሴራ በደባ ከቀይ ባህር ተገፍተናል። በነገራችን ላይ ቀይ ባህር ቀይ ነው ሰማያዊ? እሱም አጠያቂ ነው። አመሰግናለሁ። አዎ እንደምናውቀው እንግዲህ ኢትዮጵያ በተለይ የባህር በር ያጣችበት ሂደት እናውቀዋለን፣ እናስታውሰዋለን። ሕገ ባልሆነ ሂደት ነበረ። በወቅቱ እንግዲህ በነበሩ ሂደቶች ላይ አንዳንድ ያልተገቡ ነገሮች ተሰርተዋል። ዛሬ ላይ አዳፋው በጣም ከባድ ነው። ዛሬ ላይ ኢትዮጵያ ላላት እድገት ወደኋላ መመለስ አሁን ያለን እድገትን በዕጥፍ ማድረግ የምንችልባቸው ሂደቶች ላይ በርካታ እንከኖች ሆኖብናል። እንደምናውቀው ቀጠናው ላይ ኢትዮጵያ የባህር በር እንዳታገኝ የሚፈልጉ ሀገራቶች አሉ። የኢትዮጵያን የባህር በር ጥያቄ በጣም የሚቃወሙ ሀገራቶች አሉ፣ ቀጠናው ላይ የሌሉም ሀገራቶች የኢትዮጵያ መልማት የኢትዮጵያ ማደግ ኢትዮጵያ በተለይ ደግሞ ባህሩ ላይ የመወሰን አቅቧ ባህሩ ላይ ስትቀመጥ የቀጠናውን ጂኦፖለቲካ ትይዛለች ይባላል። ምክንያቱም ቀጠናው ላይ ካሉ ሀገራቶች ጠንካራ መንግስት ያላት፣ ጠንካራ ወታደራዊ አቅም አላት፣ ጠንካራ ኢኮኖሚ ያላት እና ጠንካራ እድገት እያሳየች ካለች ሀገር ከመሆኑ አንጻር በርካቶች ይህንን አይቀበሉትም። ኢትዮጵያ ግን የሌሎችን ጥያቄ ሳይሆን የራሷን ጥያቄ በህጋዊ መንገድ የመጠየቅ መብቷን ከጊዜ ወደ ጊዜ እያሻሻለች ነው። እንደምናውቀው የኤርትራው መንግስት እንግዲህ አሰብን የሚያክል ትልቅ ወደብ ይዞ ምንም ሳይጠቀምበት ረጅም ዓመት ቆይቷል። ሌሎች ወደቦቻቸውንም ምንም ሲጠቀሙባቸው አንመለከትም። ነገር ግን እነዚህ መንግስቶች እስከ መቼ ነው የሚቀጥሉት? እስከ መቼ ድረስ ነው ወደቦቹ ጎረቤቶቻቸው እየፈለጓቸው፣ እንደ ኢትዮጵያ አይነት ሀገር በወደብ ችግር በርካታ መከራዎችን እያየን በርካታ ወጪዎችን እያየን በርካታ እንግልቶች እየደረሱብን ነገር ግን እንደ ኤርትራ ያለ አይነት መንግስት ደግሞ በርካታ ከአራት የሚበልጡ ወደቦችን ይዞ ዛሬ ላይ ምንም ሲጠቀምበት አናይምና በቀጣይ ጊዜያቶች ከነዚህ ሀገራት ጋር የምንሄድበት ዲፕሎማሲያዊ መንገድ አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለያዩ አጋጣሚዎች የሚናገሩት ነገር አለ። ለቀይ ባህር ወይንም ለወደብ ብለን ኤርትራንም ሆነ ሌሎች ጎረቤት ሀገራችን አንወርም ብለዋል። ነገር ግን መጠየቅ ያለብንን መንገድ በህጋዊ መንገድ እንጠይቃለን። መውሰድ ያለብንን ነገር በህጋዊ መንገድ እንወስዳለን። እንደምናውቀው አለም አቀፉ የባህር በር ህግ ባህር በር የሌላቸው ሀገራቶች ከጎረቤቶቻቸው ጋር በስምምነትና በውይይት መቀበል ይችላሉ ይላል። እነዚህ ንጎች ኢትዮጵያ እስካሁን ስታከብር ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መጽሐፍ መርቃት ላይ የተናገሩትን አንድ ንግግር አለ። አምስት ዓመት ሙሉ የታገስ ነው ትዕግስታችንን ወደ ሰላምና ወደ ድርድር ለማምጣት ነው እንጂ እንደሌሎቹ ኃይል መጠቀም አቅቶን አይደለም። ከ በኃይል ደግሞ በጉልበት ለመንጠቅ አስበንም አይደለም። ግን በረከት ከጊዜ ወደ ጊዜ እንደዚህ አይነት ሂደቶች አይቀጥሉም። ዛሬ ላይ መቶ ሰላሳ ሚሊዮን ህዝብ አለ ቁጥራችን እየጨመረ ነው የሚሄደው። የህዝብ ፍላጎት እየጨመረ ነው የሚሄደው። የሀገር እድገት እየጨመረ ነው የሚሄደው። ሀገር እያደገች በመጣች ቁጥር ሀገር ስታድግ፣ ግብይቷ ከውጭ አለም ነው፣ ከተለያዩ ሀገራቶች ጋር ነው። ለዚህ ጉዳይ ደግሞ አስፈላጊና ዋነኛ ጉዳይ የባህር በር ነው። የኢትዮጵያን የባህር በር ጥያቄ ዛሬ በዲፕሎማሲያዊ መንገድ ጠይቀን እምቢ ያሉን ሀገራቶች በቀጣይ በጉልበት የመጠየቅ ጊዜ ሊኖር የሚመጣበት ሂደት አለ። በእኛ ትውልድ ላይፈጸም ይችላል ቀጣው ትውልድ ግን ይህንን የሚያደርግበት ሂደትን ልንመለከተው እንችላለን። ምክንያቱም አስፈላጊ ነገር እንዴት ነው፣ እንጀራው ቀርቦ ወጡ አይሰጥህም የምትባልበት ሂደት አለ። ኢትዮጵያ በርካታ ልማቶች አሏት። የኢትዮጵያ መሬት በርካታ ልማቶችን ያመርታል። ለዓለም ውድ ውድ የሚባሉ ምርቶችን የምናመርት ሀገር ነን እና በዓለም ገበያ ላይ ተፈላጊ ሆንን ዓለምኛን እየፈለገን እኛ ደግሞ እያመረት ነው የመሸጫና የመሄጃ መንገዱ ሲጠፋብን ግን ያንን መንገድ በራሳችን ኃይል የማምጣት ግዴታ ሊኖርብን ይችላልና፣ በቀጣይ ጊዜያቶች እነዚህ ነገሮች እንዳይፈጠሩ የኤርትራ መንግስት ከኢትዮጵያ ጋር ምንም አይነት የሰላም ስምምነት አይፈልግም። በቀጣይ ጊዜያቶችም ወደብ ስንጠይቅ ወረራና የተለያዩ ነገሮች የሚባለውን አጀንዳ ያነሳሉ። ነገር ግን ኢትዮጵያ ሁልጊዜ የምታነሰው ሀሳብ አለ። ከጎረቤቶቿ ጋር ምንም አይነት ሰጣገብ ውስጥ አንገባም፣ ግጭት ውስጥ አንገባም። ነገር ግን ከኤርትራም ሆነ ከሱማሌም ሆነ ከጂቡቲም ሆነ ከኬንያም ሆነ የባህር በር የምናገኝበት ሂደትን ሰጦ በመቀበል በሚባለው መርህ ያለንን እንሰጣለን የእነሱን የሚሰጡናል። እና ኢትዮጵያ በቀጣይ ጊዜያቶች እድገቷን ለማፋጠን በተለይ ደግሞ የኢትዮጵያ እድገት የኢትዮጵያ ጂኦፖለቲካ ከፍታ የሚመጣው ባህሩ ላይ የመወሰን አቅም ሲኖረን ነው። ባህሩ ላይ በጣም ወንበዴዎች አሉ። እነዚህን ወንበዴዎች ማስታገስ አልቻሉም። እነዚህ ሀገራቶች ካላቸው ሚሊታሪ እና ካላቸው የሀገር ውስጥ ፖለቲካ አንጻር ስንመለከተው በርካታ ጎረቤቶቻችን ወይንም ቀይ ባህር ላይ ሰፍረው የምንመለከታቸው ሀገራቶች እነዚህን ስራዎች ለመስራት አቅም የላቸውም። የውስጥ ፖለቲካቸው ከጊዜ ወደ ጊዜ እየተባባሰ መጥቷል። በውስጥ ፖለቲካቸው ወደ ባህሩ ዞር ብለው ባህሩን ለመጠበቅ አይችሉም። ባህሩ ላይ የሶማሊያ አሸባሪዎች አሉ፣ የሁቲ አማጽያኖች አሉ። የተለያዩ አካላቶች ባህሩ ላይ ወከባና ግርግር ይፈጥራሉ። እነዚህ ሂደቶች ደግሞ ለማስቀረት ዋሳኝና አስፈላጊው ነገር ከዚህ በፊትም ቀይ ባህርን ሲጠብቅ የነበረው የኢትዮጵያ ባህር ኃይል ቦታው ላይ መቀመጥ አለበት። ቦታው ላይ ሲቀመጥ የኢትዮጵያ ባህር ኃይል የኢትዮጵያ ወደብ ብቻ ለሚጠብቀው በቀጠናው ላይ ወይንም በቀይ ባህር ላይ የሚንቀሳቀሱ የትኛውም ሀገር መርከቦችን ይጠብቃል። የትኛውንም አይነት አሸባሪ ይዋጋል። የትኛውንም አይነት ሽፍቶችን ይዋጋል፣ ያባረራል ከቦታው ላይ። እነዚህ ሂደቶች ደግሞ የቀይ ባህርን ሰላምና መረጋጋት የሚያመጣ ኃይል ኢትዮጵያ ውስጥ ተቀምጦ ምንም ስራ እየሰራ አይደለም። ዛሬ ላይ የባህር ኃይላችን ተደራጅቶ በጥሩ አቅምና በጥሩ ቴክኖሎጂ በጥሩ እውቀት ተምሮ ቁጭ ብሏል። ነገር ግን ባህሩ በጣም በትልቅ ነገር ቀውስ ውስጥ ይገኛል። አሁን ካሉ ቀውሶች አንጻር ስንመለከተው ቀይ ባህር ላይ ያሉ ውንብድናዎች ከጊዜ ወደ ጊዜ እየጨመሩ ከመምጣታቸው አንጻር የተለያዩ ሀገራቶች ሌሎች አማራጮችን እየመረጡ ነው። ከሳምንትና ከአስራ አምስት ቀን በላይ የሚደረግ የባህር ጉዞን እየመረጡ ነውና እነዚህ ሂደቶች በቀጣይ የኢትዮጵያን ጥያቄ እኔ ከዚህ በፊትም አንስችዋለሁ። የኢትዮጵያ ጥያቄን መመለስ ያለባቸው ቀይ ባህር ላይ ወይንም ደግሞ በቀጠናው ላይ ያሉ ሀገራቶች ብቻ አይደሉም። ሌሎች የዓለም ሀገራቶች፣ በቀይ ባህር ላይ ንግድ የሚነግዱ ሀገራቶች፣ መርከባቸው የሚንቀሳቀሱ ወታደራዊ ካምፕ ያላቸው ሀገራቶች፣ ኢትዮጵያ የቀይ ባህር ቦታ ያስፈልጋታል፣ የኢትዮጵያ ባህር ኃይል ቦታ ላይ መስፈር አለበት የሚለውን ጥያቄ እነሱን ማንሳት አለባቸው። ምክንያቱም በዚህ ቦታ ላይ የሚንቀሳቀሰው የተለያዩ የዓለም ሀገራቶች መርከብ ነው። የተለያዩ ዓለም ሀገራቶች መርከባቸውን ለመጠበቅ የተለያዩ እንቅስቃሴ ያደርጋሉ። ነገር ግን የኢትዮጵያ ባህር ኃይል ቦታው ላይ ተቀምጦ ቢሆን እነዚህ ሂደቶች አይፈጸሙም፣ ቦታውን ሰላምና ደህንነቱን ያስጠብቃል፣ የተለያዩ ሀገራቶችም ስጋት አይኖርባቸውምና በቀጣይ ጊዜያቶች የኢትዮጵያ ባህር ኃይል ቦታው ላይ መስፈሩ ለኢትዮጵያ ብቻ አይደለም ጠቀሜታው ለአፍሪካ ቀንድ ላሉ አይደለም፣ ቀይ ባህር ላይ ላሉ ሀገራቶች ብቻ አይደለም ጠቀሜታው። በቀይ ባህር ላይ ንግድ ነው የሚነግዱ። እንደሱ ስንመለከት ቀይ ባህር ላይ ንግድ የማይነግድ የትኛውም ዓለም አገር የለም። የትኛውም ዓለም አገር መርከብ ሳይንቀሳቀስበት የማይውልበት ትልቅ የእንቅስቃሴ ቦታ ነው ቦታው። ከአውሮፓ ወደ አፍሪካ፣ ወደ ኤዥያ ለመንቀሳቀስ በጣም አማራጭ ቦታ እስከሆነ ድረስ እዚህ ቦታዎች ላይ ደግሞ በተለያዩ ጊዜያቶች የሁቲ የሶማሌ ሽፍቶች በተለያዩ ጊዜያቶች ወከቦችን ይፈጥራሉ፣ ግርግሮችን፣ ሰዎችን ያግታሉ። እነዚህ ሂደቶች ደግሞ የሚቆሙት ሙሉ ለሙሉ የሚቆመው እናስታውሳለን እኮ ከዚህ በፊት ኢትዮጵያ ቀይ ባህር ላይ በነበረችበት ጊዜ የኢትዮጵያ ባህር ኃይል ቀጠናው እንዴት ሲጠብቀው እንደነበረ። በቀጣይ ጊዜያቶችም የኢትዮጵያ ባህር ኃይል ቦታው ላይ መቀመጡ ከኢትዮጵያም በላይ ለቀጠናውና በዛ ቦታ ላይ ለሚንቀሳቀሱ መርከቦች ትልቅ አስተዋጽኦ ይኖረዋልና፣ እንደው በረከት፣ የኢትዮጵያ ባህር ኃይል እዚህ ላይ መቀመጡ ለየትኛውም አለም ጠቀሜታ አለው እና ጠቀሜታው ምን ያህል ነው ትላለህ? የኢትዮጵያ ባህር ኃይል እዚህ ቦታ ላይ መቀመጡ ጥቅሙ ለሆርን ኦፍ አፍሪካ ነው። በነገራችን ላይ ይህንን ሆርን ኦፍ አፍሪካ የፖለቲካ ስሪቱ እስከዛሬ ድረስ የሄደበት መንገድ የፖለቲካ ቁርሾ ውስብስብና ለመረዳት ራሱ አስቸጋሪ ነው። ስለዚህ ይሄንን ቀጠና ሰላም ማምጣት ማረጋጋትም ጭምር ነው የሚጠበቅበት። በነገራችን ላይ ከየትም የመጣ ኃይል ይሄንን ኤሪያ ሰላሙን ማረጋገጥ አይችልም። በነገራችን ላይ በባልብል መንደብጋ ታች ብንወርድ የእንባ ጠብታ ይሏታል እሷ ኤሪያ ላይ ብንሄድ ከአምስት ከስድስት በላይ የሀያላን ሀገራት የጦር ቤዝ አላቸው። አንዳቸውም ከሁቲ መርከቦችን ማስጣል አልቻሉም። አንድ ሁለተኛ ላይ ብንወጣ ሲውዝ ቦይጋ ብንደርስ ሲውዝ ቦይጋ ግብፅ በፈለገችው መንገድ ነው መንቀሳቀስ የሚችለው። አንድ መርከብ ግሪን ኤቨር የምትባሏ መርከብ ካልተሳሳትኩ ስሟን ዘጋችሁ፣ ምን ያክል ሜስ ነው የመጣው፣ ምን ያክል መደነቃቀፍ ነው የመጣው። ይሄ ቀጠና ቀላል የሚባል ቀጠና አይደለም። በነገራችን ላይ የኢትዮጵያ ባህር ኃይል ይህንን ቦታ ላይ ሲመጣ የአፍሪካንም ቀንድንም ጭምር ነው ማረጋጋት የሚችለው። በነገራችን ላይ ተራ ንግግር አይደለም፣ በመረጃ የኢትዮጵያ ባህር ኃይል በሱማሊያ ቀበኞችን በምድር ላይ የኢትዮጵያ መከላከያ ሲያስታግስ ነው ይኖረው በቅንጅት ይሄኛውን ኃይል ማስታገስ ይችላሉ። ይሄ እንደ ሀገር እኛን ተፈሪ ተሰሚ የሚያደርገን አቅም የሚሰጠን ነው። ሁለተኛ አካባቢው ላይ አማራጭ ኃይል የለም። ትንሽ ይሻላል ተብሎ የሚጠራው የግብፅ ነው። የግብፅ ባህር ኃይል ግን ታች ድረስ መጥቶ ከቨሬጅ መስጠት አይችልም። ሌላው ቀርቶ የራሳቸውን እንኳን መርከቦች መጠበቅ የማይችል ነው። ስለዚህ እዚህ አካባቢ ላይ አማራጭ ኃይል መኖሩ ሁሌም ወሳኝ ነው። በነገራችን ላይ ኢትዮጵያ ይሄንን ኤሪያ መያዝ ፍላጎቷ ብቻ ሊሆን አይገባም፣ ግዴታዋም ጭምር መሆን አለበት። በዛ ልክ ነው መታየት። እንደምናቀው ነው። ኢትዮጵያ ለቀጠናው ያላት አቅም፣ ለቀጠናው ወሳኝነቷ ከጊዜ ወደ ጊዜ እየጨመረን የመጣው እነዚህ ሂደቶች ደግሞ ኢትዮጵያ በተለያዩ ጊዜያቶች የቀጠናውን ሰላምና መረጋጋት ለማምጣት የምጥር ሀገረች በቀጠናው ላይ ለሚነሱ ግጭቶችም እጁ አይገባበትም። ነገር ግን እንደምናውቀው ቀጠናው ላይ አንዳንድ ደግሞ በግጭት የሚተዳደሩ ሀገራቶች አሉ። ከእነዚህ አንጻር ስንመለከተው ኢትዮጵያ ቀጠናው ላይ መቀመጧ የቀጠናውን እድገትና ሰላምና ደህንነት ማምጣቷ ወሳኝነት እንዳለው ሆኖ ኢትዮጵያ ቀይ ባህር ላይ የመቀመጧ ጉዳይ አስፈላጊና አስፈላጊ ጉዳይ ነው። አንደኛ የኢትዮጵያ ሕዝብ ጥያቄ መመለስ አለበት። የኢትዮጵያ ሕዝብ እድገት የሚመጣው ሀገራችን ከጊዜ ወደ ጊዜ መሰረተ ልማቶቿ የሚስፋፉት ኢምፖርት ኤክስፖርታችን የሚያድግ ከሆነ የሀገር ገቢ እድገት አለው የባህር በር ስናገኝ እነዚህ ሂደቶች ይወሰናሉ። ጂኦ ፖለቲካው ላይ የመወሰን አቅማችን አሁን ካለው በእጥፍ መጨመር አለበት። ዛሬ ላይ በተለይ ደግሞ ጎረቤቶቻችን እንደፈለጉ የራሳቸውን ነገር እንዲያደርጉ ወደ ጎረቤት ሀገራቶች ወደ ኢትዮጵያ መጠው የፈለጉ ግጭቶችን እንዲያደርጉ የሚረዳቸው ግብፅ ቀጠናው ላይ በምትሰራው ኃይለኛ የፕሮፓጋንዳ ስራ ነው። ይህንንም እንድታደረግ ያደረጋት ቀይ ባህር ላይ የመንቀሳቀስ መብት ስላላት እነዚህ ሀገራቶች ጋር በቀላሉ የመገናኘት መብት አላት። ነገር ግን እነዚህ ሂደቶች መቆም አለባቸው። ከዚህ በፊት ግብፅ ኢትዮጵያ ላይ በርካታ ጫናዎችን አምጣለች። ከነዚህ ጋር ጫናዎች ጋር ተያይዞ እንግዲህ ኢትዮጵያ በቀጣይ ጊዜያቶች ቦታው ላይ የምትቀመጥ ከሆነ ግብፅ እንደፈለገች የቀይ ባህርንም ሆነ ወደታች ያሉ ሀገራቶችን የመወሰን መብቷ እየቀነሰ ነው የሚመጣውና በቀጣይ ጊዜያቶች ኢትዮጵያ የባህር በር የምትጠይቀው ከሀገር እድገት ከኢኮኖሚ መሻሻል ከቀጠናው ጂኦፖለቲካ የሀገርን ሰላምና ደህንነት ከመጠበቅ አንጻር እስከሆነ ድረስ እድገቷን የምታፋጥንበት ሂደቶች ይኖራሉ። በዚህ ሂደት የኢትዮጵያ የቀይ ባህር ጥያቄ ወሳኝና ወሳኝ ጉዳይ ነው። በአሁን ባለው ትውልድ ደግሞ መመለስ ያለበት ጥያቄ ነው። ጥያቄው እንደ ሀገር ሕዝብም መንግስትም አጀንዳ አድርጎ እየተሰራበት ነው የሚገኘው ትልልቅ የሚባሉ የዲፕሎማሲያዊ እንቅስቃሴዎችን እየሄድን ነው። የሶማሌ መንግስትም አዳዲስ እንቅስቃሴዎችን ጀምረዋል። በቀጣይ ከኤርትራም ሆነ ከጅቡቲም ከተለያዩ መንግስታቶችም ጋር የዲፕሎማሲያዊ መንገዳችንን ሄደን ቀይ ባህር እናስመልሳለን። ቀይ ባህር ላይ የመወሰንና የመቀመጥ አቅማችንን ከጊዜ ወደ ጊዜ እናሻሽላለን። በረከት እንግዲህ በቀጣይ ቀናቶች ደግሞ በቀይ ባህር ጉዳይ ያሉ ሁነቶችንም እንመለከት ነው የሚሆነው። ለዛሬ የነበረን ጉዳይ እዚህ ጋ እናብቅ። አመሰግናል። ውድ ተመልካቾቻችን፣ ለዛሬ የነበረን የሀሳብ ሌሊ ፕሮግራማችን ይህን ይመስል ነበረ።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 በ0995 068772 ወይንም በ0112503 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል።